እስከ ፍጻሜው አብራችን ቆዩ። ዓይነ ስውራን ማንበብ እንዲችሉ የሚያደርገው ፈር ቀዳጅ ግኝት። በተወሰኑ ዓይነ ስውራን ላይ ከዓይን ብሌናቸው ጀርባ በተገጠመላቸው መሳሪያ አማካኝነት ለማንበብ በመቻላቸው በሕይወታቸው ላይ ጉልህ ለውጥ ተመዝግቧል። ለንደን በሚገኙ የሙርፊልድስ ዓይን ሆስፒታል ውስጥ በአምስት ታማሚዎች ላይ ይህንን ማይክሮ ቺፕን የገጠሙት የቀዶ ሕክምና ሐኪም የዓለም አቀፍ ሙከራ ውጤት አስደናቂ መሆኑንም ተናግረዋል። በዓይነ ስውራን የተመዘገቡት የ70 ዓመቷ ሺላ ኧርቪን ለቢቢሲ እንደተናገሩት ማንበብና የቃላት ስንጠረዥ መሥራት መቻላቸውን ተአምር በማለት ድንቅ ነገር፣ ደስታን የሚሰጥ ነው በማለት አድናቆታቸውን ገልጸዋል። ይህ አዲሱ ቴክኖሎጂ በዩናይትድ ኪንግደም ውስጥ ወደ 350 ሺህ የሚጠጉ ሰዎችን እንደሚያጠቃ የሚገመተው ከዕድሜ ጋር ተያይዞ የሚከሰት ዓይነ ስውርነት ለገጠማቸው ሰው ተስፋ ይሰጣል። እንዲህ ባለው የዓይነ ስውርነት ችግር ውስጥ የሚገኙ ሰዎች ከዓይናቸው ጀርባ ያለውን ትንሽዬው የሬቲና ክፍል ቀስ በቀስ ይጎዳል፣ በዚህ ምክንያት የዓይን ብዥታ ወይም እይታ መዛባት ይገጥማቸዋል። የቀለም ዓይነትና ጥቃቅን ዝርዝሮችን መለየት ብዙውን ጊዜ አይችሉም። ይህ አዲስ ዘዴ ትንሽዬ ሁለት ሚሊዮን ሜትር መጠን ያላት ውፍረቷም፣ የሰው ጸጉር ያህል የምትቀጥን ፎቶቮልታይክ የተባለች ማይክሮቺፕ ከዓይን የጀርባ ክፍል ባለው ሬትና ውስጥ በማስገባት ተግባራዊ የሚሆን ነው። ለዚህም ችግር ያለባቸው ሰዎች አብሮ የተሰራ የቪዲዮ ካሜራ ያለው መነጽር ያደርጋሉ። ካሜራው ምስሎች በኢንፍራሬድ ጨረር አማካኝነት ባይኑስ ውስጠኛ ክፍል ወደ ተቀመጠው ቺፕ እና በኤክስ ወደሚይዘው ትንሽዬ ምስል ማቀናበሪያ በመላክ ምስሉ ግልጽ እና ጥራት ያለው እንዲሆን ያደርጋል። ከዚያ ምስሎቹ እንደገና በተገጠመው ትንሽዬ ቺፕ እና በኦፒቲክ ነርቭ በኩል ወደ ግለሰቡ አንጎል ይላካሉ። ይህም እንደገና የተወሰነ እይታ እንዲኖራቸው ያደርጋል። ይህንን አዲስ ቴክኖሎጂ በቀዳሚነት እንዲጠቀሙ የተደረጉት ዓይነ ስውራን በመሳሪያዎቹ አማካኝነት የሚደርሳቸውን ምስሎች እንዴት መረዳት እንዳለባቸው በመማር ለወራት ቆይተዋል። በዩናይትድ ኪንግደም የሚካሄደው ይህ ሙከራ የመሩት በለንደን የሙርፊልድስ የዓይን ሆስፒታል የዓይን ቀዶ ሕክምና ባለሙያ ማሂ ሙቂ ግኝቱ ፈር ቀዳጅ ህይወትን የሚለው ቴክኖሎጂ ባልማለት ለቢቢሲ ተናግረዋል። የዓይነ ስውራን በዕለት ተዕለት ሕይወታቸው ውስጥ እንደ ማንበብ፣ መጻፍ ያሉ ትርጉም ያላቸው ነገሮች ለመከወን እይታን በመስጠት በኩል የታየ የመጀመሪያው ስኬት ነው። ይህ ጉልህ ለውጥ ይመስለኛል ብለዋል። በኒው ኢንግላንድ ጆርናል ኦፍ ሜዲስን መጽሔት ላይ ለታተመው ምርምር በአምስት የአውሮፓ ሀገራት ውስጥ 38 የዓይነ ስውርነት ችግር ያለባቸው ሰዎች በካሊፎርኒያ ባዮቲክ ሳይንስ ኮርፖሬሽን በተሰራ ሙከራ ላይ ተሳትፈዋል። በዚህ ሙከራ ውስጥ ከተሳተፉት ሰላሳ ሁለት ዓይነ ስውራን መካከል 27ቱ ተፈጥሮውን ማዕከላዊ እይታ በመጠቀም እንደገና ማንበብ ችለዋል። ከአንድ ዓመት በኋላ እይታቸው መጠን እየሰፋ የሚያነቧቸው ፊደላት እና የመስመሮች ብዛት እየተሻሻለ መጥቷል። በሺ ላይ በሺላ ላይ የታየው መሻሻል ደግሞ የበለጠ አስደናቂ ነው። ስለዚህም ቴክኖሎጂ ሙሉ በሙሉ ማንበብ አይችሉም። ሺላም በሞርፊልድስ ሆስፒታል ዓይን ጤና ምርምር ላይ ሰሌዳ ላይ በተደረገለት ፈተና ወቅት ሲያነቡ አንዱንም አልተሳሳቱም። በዚህም በእጅጉ ደስተኛ ሆነው ታይተዋል። ሻል በዓይናችን ውስጥ ባለው ሪትና በተባለው ክፍል ውስጥ ያሉ ህዋሳታቻቸው በመዳከማቸው ምክንያት ከሰላሳ ዓመታት በፊት ነበር ማዕከላዊ እይታቸው ማጣት የጀመሩት። ሺላ በጣም የተገደበ እይታ ስለነበራቸው እና ሙሉ በሙሉ ስለደበዘዘ የዓይነ ስውራን በትር ይጠቀማሉ። ከቤት ውጭም ሲሆንም ጉላ ጉላ ያሉትን የመንገድ ምልክቶች እንኳን ማንበብ አይችሉም ነበር። በዚህ ምክንያት መንጃ ፈቃዳቸው ለመመለስ በመገዳጃቸው አዝነው ማልቀሳቸውንም ተናግረዋል። ከሶስት ዓመታት በፊት አካባቢ የተገጠመላቸው ይህ እይታን የሚመልሰው ቴክኖሎጂ ግኝት ካገኙ በኋላ የሙርፊልድስ የሕክምና ቡድን እንደተሰማው ሁሉ እያዩት ባለው ለውጥ ተደስተዋል። አሁን ምልክቶችንና መጽሕፍትን ማንበብ እንዲሁም የቃላት ሰንጠረዥ መስራት ይችላሉ። እንደገና ነባለው ብለው አስበው ታውቀው እንደሆነ ሺላ በተጠየቁበት ጊዜ ፈጽሞ ሲሉ መልሰዋል። የሚደንቅ ነገር ነው። እኔ አሁን አንድ ደስተኛ ሴት ነኝ፣ በማለት ቴክኖሎጂ በፍጥነት እየተራመደ ነው፣ እኔም የዚህ አካል በመሆኔ ያስደስተኛል ሲሉም ህክምናው የፈጠረላቸው ስሜት ገልጸዋል። ሺላ ከቤት ውጭ ሲሆኑ መሳሪያውን አይጠቀሙም። በከፊል ይህ የሆነበት ምክንያት አጠቃቀሙ ከፍተኛ ትኩነር ትኩረት ስለሚፈልግ ለማንበብ ጭንቅላታቸው በጣም ተረጋግቶ መቀመጥ ስላለበት ነው እንዲሁም ስሳቸው በመሳሪያው ላይ ከመጠን በላይ ጥገኛ መሆን ስለማይፈልጉ ጭምር ነው። ይልቁንም በየቀኑ ተቀምጠው ልዩ መነጸራቸውን ከማጥረቃቸው በፊት የለከለት የቤት ውስጥ የሰራቸውን በፍጥነት እንደሚያከናውኑም ይናገራሉ። ያሁም ሙከራው በተሳካ ሁኔታ የተጠናቀቀው የዓይነ ስውራን የዕይታ መረጃ በስፋት አገልግሎት ላይ እንዲውል ገና ፍቃድ ስላልተሰጠው ከሙከራ ባሻገር ለገበያ አልቀረበም። በተጨማሪ ምን ያህል ገንዘብ እንደሚያስወጣም እስካሁን ግልጽ አይደለም። ነገር ግን ሙከራው የሚመሩት የዓይን ቀዶ ሕክምና ባለሙያ ማሂ ሙቀት እንደሚሉት በጥቂት ዓመታት ውስጥ በዩናይትድ ኪንግደም ብሔራዊ የጤና አገልግሎት አማካኝነት ለተጠቃሚዎች እንደሚቀርምም ተስፋ አላቸው። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።